ለመላው ኢትዮጵያ እንዲሁም ለመላው ሙስሊም ማህበረሰብ ከባድ ሐዘን ነው እና አላህ ሰብሩን ይስጣቸው። ሀቂቀትን በጣም ያማል። እንግዲህ ሞት ሐቅ ነው፣ እኛ ላይ ግን ደግሞ ያው ግድ ነው መቀበል ግድ ይለናል እና ሐጂ ሙፍቲ ሐጂ ዑመር በዛሬው ዕለት እንግዲህ ወደ አኬራ መሄዳቸው ተሰምተዋል። ትናንትና የውሸት መረጃዎች በህይወት እያሉ አርፏል የሚል የውሸት ዜና ወጥቶ ነበር እና አጠገባቸው ያሉ ሰዎች ሂዶ አይቷቸው በህይወት እንዳሉ ሕክምና እየተከታተሉ እንደሆነ ደህና እንደሆኑ በቅርቡ መጥቼ በቪዲዮ ያለውን ነገር ነግራቸዋለሁ፣ ደህና ነኝ አሁን በጣም እንደውም በጥሩ ጤንነት ላይ ነኝ እያሉ ነበርና ዛሬ ቀን ሙሉ እንደዚህ አይነት መረጃዎችን ነበር ስንሰማ ያዋል ነው። ነገር ግን አሁን ከሰላሳ ሰላሳ ደቂቃ እንኳን አይሆንም ህይወታቸው ማለፋቸውን አረጋግጠናል። ዝም ትላንትና የውሸት ዜናዎች ስለተወሩ ዛሬ ደግሞ ትክክለኛ ማረጋገጥ ስላለብኝ እንግዲህ አረጋግጬ ነው ይህንን መረጃ ወደ እናንተ ያመጣዎት። አላህ ይዘንላቸው። አላህ ጀነተል ፍርዶስ ይወፍቃቸው። እዚህ ጋር እንደምትመለከቱት ኡስታዝ አቡበክር አህመድ ነው ይህንን የለቀቀው። ብዙዎቹ በእርግጥ አሁን ላይ እየተቀባበሉት ነው። ያው የውሸት መረጃ የሚያሰራጩ በጣም በርካታ ሰዎች አሉ፣ ግን ደግሞ እነ ኡስታዝ አቡበክር አህመድ የመሳሰሉት ደግሞ ትክክለኛ መረጃ ከቦታው የጤንነታቸው ሁኔታ እየተከታተሉ ስለነበረ አሁን ላይ ግን ያው 15 ደቂቃ ሆነዋል እና ከዚህ አለም መሰናበታቸውን ነው የተናገሩት። እዚህ ጋር በፎቶ ያስቀመጥኩላቸው የአቡበክር አህመድ ጽሁፍ ነው እና ሌላ ወይና ሌላ ራጂኡን የሁላችንም የሁላችንንም አባት የነበሩት የክብር ዶክተር ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ወደ አኬራ ሂደዋሉ ይላል። የሀገራቸውን ዋርካ እና የሁሉም አባት የነበሩ ተቀዳሚ ሙፍቲ ሀጂ ኡመር እድሪስ ባጋጠማቸው ህመም በህክምና ሲረዱ ቆይተው ወደ አኬራ ሂደዋሉ ይላል እንግዲህ ታቸው የመላው ሀገራችን ህዝብ ሀዘን ነው። እነኚህ ታላቅ አባት ላበረከቷቸው በሚመጥን መልኩ ስርዓት ቀብራቸው እና በመንግስት ደረጃ እስላማዊ ስነ ስርዓቱ በጠበቀ መልኩ መፈጸም ይኖርበታል እያለ ነው። እንግዲህ ሀገራችን ታላቅ አባት አጣች። ሀዘናችን መራራ ቢሆንም የአላህ ውሳኔ ከመቀበል ውጭ አማራጭ የለንም። አላህ መልካም አበርክቷቸውን ይቀበላቸው፣ ምህረቱ የሚለግሳቸው ሰጣቸው ጀነተል ፍርዶስ ይመንዳቸው፣ ይላል ኡስታዝ አቡበክር አህመድ። አላሁማ አሚን፣ አላሁማ አሚን። አላህ ስብሓነ ወተዓላ በጀነት ያባሽራቸው። በጣም የተረጋጉ በጣም እጥሩ ስለ ልቦና ያላቸው በሙስሊሙ ማህበረሰብ ብቻ ሳይሆን በሌሎች እምነትም ተወዳጅ የሆኑ በጣም ትልቅ ቦታ ያላቸው አባት ነበሩ እና ያው ሞት ሀቅ ነው። እኛ ላይ ቀጠሮ የለውም እንጂ እኛ ላይ ሀቅ ተደርጎብናል እና ያው እሳቸውም የቀጠሮ ቀናቸው ደረሰ እና በዛሬው ዕለት ወደ አኬራ መሄዳቸው ተሰምተዋል። አላህ ይዘንላቸው፣ አላህ ጀነት አልፍርዶስ ሲወፍቃቸው። እንዳልኳችሁ ይሄ መረጃ እንግዲህ ትክክለኛ ነው። ሁላችሁም ዱዓ አድርጉላቸው። ሁላችሁም አላህ ጀነት እንዲወፍቃቸው፣ አላህ እንዲሚራቸው፣ ሁላችሁም በቻላችሁ መጠን ዱዓ እንድታደርጉላቸው ነው። ትናንትና እንግዲህ ያልሆነ መረጃዎች የሰው ልጅ በህይወት እያለ አልፈዋል፣ ሞተዋል፣ የሚል መረጃዎች በሰፊው በተለይ ማታ አካባቢ በሰፊው ሲዘዋወር ነበረ እና እንግዲህ ቅድም እንዳልኳችሁ እሷቸውም ተጠይቀው አሁን ሕክምና እየተከታተልኩ ነው በጣም በጥሩ ሁኔታ እንደውም ከሌላ ጊዜ የተሻለ በጥሩ ሁኔታ ነው ያለሁት ብለው እንግዲህ ለማህበረሰቡ እንዲረጋጋ አድርገው ነበረ። እንግዲህ እኛም ደግሞ ስንጠብቅ ነበረ ነገ መጥቶ አፍያ ሆኖ እንደ በፊቱ ማውን የሚያገለግሉ የበፊቱ ስራቸውን የሚሰሩ በምክራቸው በስራቸው እንግዲህ ያገለግላሉ ብለን ስንጠብቃቸው ደግሞ አሁን ከተወሰነ ደቂቃዎች በፊት እንግዲህ ማረፋቸውን ሰምተናል አላህ ይዘንላቸው አላህ የጀነተል ፍርዶ ሲወፍቃቸው ያው ሁሉም ነፍስ ሞትን ቀማሽናት እኛም ያው የፈጠረንም እሱ ይመልሰናል ያው እኛ ላይ ግዴታ ነው ሞት ሞት ሀቅ ነው። የመቀበልን ደግሞ ግዴታ አለብን እና አላህ ደግሞ ፈጥሮናል ወደ እሱም ተመላሽነን ወደዛም ይመልሰናል። ምንም ማድረግ አይቻልም። በቃ አላህ ይዘንላቸው፣ አላህ ይዘንላቸው፣ አላህ ይርሃማቸው፣ አላህ ይርሃማቸው። ሞት እኛ ላይ ሀቅ ታደርጋለች። ምንም ማድረግ አይቻልም። ሞት እንዳለብን ማስታወስ አለብን። ምንም ነገር ስናደርግ ሞታችንን መርሳት የለብንም። አያችሁ አሁን እነኚህ ታላቅ አባት ብዙ ሰው ደንግጧል፣ ማታ ብዙ ሰው አዝኗል። ነገር ግን በህይወት አለሁና አሁን በጥሩ ጤንነት ላይ ያለሁኝ እያሉ ነበረ እንሻላህ የጤንነት ሁኔታ ደግሞ በሰፊው አሳውቃቸዋለሁ ብሎ ነበር። ሀቂቀተን ያን ነበረ ስንጠባበቅ የነበረው። እንግዲህ አላህ ያለው ሆነና ከአላህ ጋር መጋፋት አይቻልም። ግዴታ ነው አምኖ መቀበሉ። አሁን ላይ እንግዲህ ወደ አኬራ መሄዳቸው ተሰምተዋል። አላህ ይዘንላቸው፣ አላህ ጀነትን ፍርዶ ሲወፍቃቸው፣ አላህ ከደጋግ ባሪያዎቹ ጋር ያደርጋቸው እና ሁላችሁ ዱዓ አድርጉላቸው። አላህ ይክፍር ለሆም ያ ረብል አለሚን ያ ረብል አለሚን። አላህ ይዘንላቸው አላህ ይዘንላቸው። አላህ ጀነት አልፍርዶስ ሲወፍቃቸው ያ ረብ ያ ረብ። ሀቂቀተን ሞት እንዳለብን እኮ ዘንግተናል፣ ብዙዎቻችን ዘንግተናል። ሞት እኛ ላይ አለች በቃ፣ መቼ የተኛው ሰዓት እንደምትመጣ አናቅም። ግን እንጃ እንጃ። አላህ ይዘንላቸው አላህ ይዘንላቸው። ዛሬ ያየ ነው ሰው ነገ አናየውም። ከጥቂት ደቂቃ ከጥቂት ደቂቃዎች በፊት ያየነውን ሰው ግን ተመልሰን አናየው። በቃ የቀጠሩ ሰዓት ይደርስና እንደዚህ ይሄዳል እና ሐባይቢ ለዱኒያችን ብቻ ሳይሆን አኪራችንን የምናስብ ለማለት ነው። አላህ ይዘንላቸው። ለእሳቸውም ድዋ አድርጉላቸው። በድዋ አትርሷቸው።